ጤና ይስጥልኝ። በዓለም ዙሪያ ያላችሁ ኢትዮጵያውያን ኤርትራውያን፣ የእምነቴን አልክድን የሁለገብ ቻናል አድማጭ ተመልካቾቻችን እንደምን አላችሁልኝ? በያላችሁበት የእግዚአብሔር ሰላምና ጸጋ ይብዛላችሁ። አለሁ ለማለት ነው። ዛሬም በአዲስ ቪዲዮ ተከስቼላችኋለሁ ማለት ነው። እንግዲህ ሰሞኑን ብቅ ብቅ እያልኩ ነው። አንዳንዴ እንዴት መሰላችሁ? ከሁለት ሰው ጋር ሁለት ጸባይ ካለው ሰው ጋር ስትጓዙ አንደኛውን ትተውትና ወደ አንደኛው ትጠጋላችሁ አይደለም። መልካም ሰው ከእናንተ ጋር ሲሆን መልካምን ትማራላችሁ። ከክፎች ጋር ደግሞ ስትውሉ ክፉ ነገር ነው የምትማሩትና ስለዚህ ሰሞኑን እኔም እንግዲህ ብቅ ብቅ እያልኩ ነው። ጠላት ሲመጣ እጅ አንሰጥም እያልን ነው እና እግዚአብሔር ይመስገን ዛሬም ያው ደህንነቴን ደህና ነኝ ለማለት ለወዳጆቼ፣ ለዘመዶቼ፣ ለሚጨነቁልኝ ለእነዚህ ሽልጥልጦች ሳይሆን ማለት ነው ሽልጥ ልጦች ለዝም ብለው ሳይወዷችሁ ከእናንተ ብቻ የወደዱ መስለው ይሄ ይሄ ለሚሉት ሳይሆን ማለት ነው ለሚወዱ የእውነተኛ ዘመድ የእውነተኛ የአንጀት ዘመድ የሆኑት እነዚህ አስመሳይ ምናምኖችን ነው አይዶንት ጥሩ ነው አንድ መጥፎ ነገር ሲመጣባችሁ ጠላትና ወዳጃችሁን የምትለዩበት ነው፣ ወገኖችን። እኔም ዛሬ ጠላቴን ወዳጅን እንድለይና ከማን ጋ እንድራመድ ማንን መተው እንዳለብኝ ደግሞ የተማርኩበት ጊዜና ዘመን ነው። በእውነት በውሸት እህቴ ወንድሜ የሚራችሁን ሰው በዚህም ጊዜ ነው ማወቅና መረዳት የምትችሉት ማለት ነው። ለካስ የእኛን ሰላም የማይወዱ ብዙዎች አሉ። ለካስ የእኛንን ሰላም መሆን የማይፈልጉ መኖራችን የማይፈልጉ ብዙ ሰዎች አሉ ማለት ነው። ውድ ኢትዮጵያውያን ኤርትራውያን፣ ዛሬ ግን ለነገራችሁ የመፈልገው ማለት ነው ወለጋ ላይ ያለቀው ወለጋ ላይ የሚያልቀው እ የአማራ ሙስሊሞች ሙስሊም አይደሉም። አዲስ አበባ ላይ የፈረሰው መስጊድ የሙስሊም መስጊድ አይደለም። በየቦታው የሚደበደበው የሚፈናቀለው ሙስሊም ወገኖቻችሁን ለምንድን ነው ድምፅ የማትሆኗቸው? እስራኤል ሀገር ማለት የእግዚአብሔር ቃል ያለባት እግዚአብሔር በጥበቡ በእውቀቱ የሚያኖራት የቃል ኪዳን ምድር ነች። እስራኤል ማለት የቃል ኪዳን ምድር። እስራኤልን የነካ የአይኔን ብሌን ነካ ይላል። እስራኤሎቹን በጣም የወደዳቸው የሚያከብራቸው እግዚአብሔር እንዴት እንደሆን ታሪኩነን አንብቡ ድሮ ማለት ነው። በድሮ ዘመን ጎሊያድ እስራኤልን ለማጥፋት በዛተበትና እስራኤል ከምድረ ገጽ አጠፋታለሁ ብሎ በተነሳበት ጊዜ ዳዊት፣ ትንሹ ዳዊት፣ ብላቴናው ዳዊት በትንሽ ቦርሳ ተሸክሞ አኮፋዳ እዞ ሁለት ጠጠሮችንና አንድ ወንጭፍ ይዞ ነበር ይወጣ ከጎሊያድ ፊት ለፊት ሲል ጎሊያድ ሳቀበትኝ። ይህ ደግሞ ማነው? ነው ህፃን ልጅ ንፍጡነን ጠርጉ ያልጨረሰ ምን ሊሆን ነው የመጣ ሲል፣ ምንድን ነው ያለው ዳዊት? አንተ በመሳሪያህ ነው የተመካኸው፣ አንተ በወታደርህ ነው የተመካኸው። እኔ ግን በአንድ አምላኬ ስም ዛሬ እመጣባሃለሁ፣ በአምላኬ ስም እመጣባሃለሁ ብሎ የአምላኩን እግዚአብሔር ስም ጠርቶ ዳዊት ካኮፋዳው አንዲት ድንጋይ ጠጠር አውጥቶ በወንጭፍ እንደዚህ ሲል ወረውር የጎልያድን ግንባሩን በማለት እንዲወድቅና እንዲዘረር የእስራኤል ጠላት ከዛን ጊዜ ጀምሮ እንዲጠፋ ያደረገ ትንሹ ብላቴና ዳዊት ነው። የዳዊት ወንጭፍ ዛሬም ይሰራል። ምንም ይሁን ምን ስራኤል ስራኤል አትጠፋ። የወደዳችሁትን የፈለጋችሁትን በሉ። ስራኤል ማለት የእግዚአብሔር ቃል ኪዳን ያለባት ሀገር ነች። እስራኤል የበረከት ሀገር ነች። እስራኤል የፈለገ በጣም ትንሽ፣ እስራኤል ማለት ከአማራ ክልል የማታንስ ነው። በተወሰነች ኪሎ ሜትር ነው የሚያንሱት በሁለት ምናምን አማራ ሲሆን፣ ከአማራ ክልል የአማራንን ክልል ያክል ነው የእስራኤል ሀገር ማነሷ ማለት ነው። እች ትንሽዬ ሀገር ግን በበረከት የተሞላች በህዝቧ የተሞላች ከውጭ ሀገር የሚመጣውን ቱሪስቱነት ቱሪስቱን እናቴ መብቱን አስከብራ መብቱነት ሰጥተው እንዲኖር ፈቅዳለት ሰርቶ እንዲያድር። ዛሬ አንድ ከእናንተ ከኢትዮጵያ ተነስታችሁ ዱባይ ወይንም ደግሞ ሳውዲ አረቢያ ሂዳችሁ አምስት አመት ስድስት አመት ስትሰሩ በአንድ አይነት ተመሳሳይ ደሞዝ ረፍት ሳትወጡ ነው። ግን እስራኤል ሀገር ምን እንደሆነ ታውቃላችሁ? አንዲት የቤት ሰራተኛ አንዲት የቤት ሰራተኛ አረብ ወይ፣ ቅዳሜ እረፍት ትወጣለች። ቅዳሜ ከወጣች ሰኞ ጠዋትን ወደ ቤቷ የምትመለሰው አረብ ከወጣች እሁድ ጠዋት ወደ ቤቷ። ትራንስፖርት 50 ዶላር ይሰጣታል። ደሞዟ 1500 ዶላር ነው። ህክምና አላት የምትታከምበት ኢንሹራንስ አሰሪዎቹ የሚከፍሏት ማለት ነው። መብቷ ተጠብቆላት መብቷ እንደ ማን ይናገራታል የምትፈልገውን ነገር አድርጋ የምትፈልገውን ሁና ተዝናንታ የምትኖርበት ሀገር ነው። በተለይ ለስደተኛ በጣም የምትመች ሀገር ነች ማለት ነው። ይህ ማለት እስራኤል ማለት ሁሉንም በአንድ መልክ በአንድ አይኗ የምታይ ምርጥ ሀገር ነች። እናንተ እንደምታወሩት እናንተ እንደምታጨበጭቡት አይደለም። ኢትዮጵያ ላይ ብዙን ጊዜ ለእርዳታ እጇን የምትልክ የምትሳተፍ እስራኤል ነች። ጦርነት በሚሆንበት ሰዓት፣ እርዳታ በሚሆንበት ሰዓት ስንት ነገር ነው እየተላከ የሚሰጥ ለኢትዮጵያ ማለት ነው። እስኪ ኮሮና የገባ ጊዜ የሙቀት መለኪያ ማክስ መድኃኒት እነዚህ አልኮሎች መጸዳጃ ምናምን ጠቅላላ ማለት ነው። ኮሮና ሲገባ ከዚህ ነው ተጭኖ የሄደ የገጠር ሐኪም ቤት ድረስ ሳይቀር ነው የተከፋፈለ። ይህ ደግሞ ካላመናችሁ ቪዲዮ አለኝ ማለት ነው። ገባችሁ እና እስራኤል በብዙውን ጊዜ ኢትዮጵያ ላይ የኢትዮጵያን ምድር የምትጠቅም የኢትዮጵያን ሕዝብ የኢትዮጵያን ወገን የምትረዳ እንጂ የምትጎዳ አይደለችም። ግን ዛሬ እናንተ እንደዚህ ሆ ብላችሁ ወጥታችሁ እስራኤልን ስትሳደቡ፣ በቀደም ከለቀኩት ቪዲዮ ላይ ፖስትላችኋለሁ ላይ አስቀምጥላችኋለሁ። ኬፊር ኬፊር ነው ምንድን ነው ብሎ የጻፈችልኝ ልጅ ወንድ ሴት አለቀ። አንቺ ካፊር ነው ካፊር ብሎ የጻፈልኛለሁ። አሁን ለዚህ መልስ አመጣ ነበረ ግን ደግሞ በጣም የመወዳቸው እህቶቼ ወንድሞቼ፣ ሙስሊም እህት ወንድሞች አሉ። በጣም የመወዳቸው እነ ጀማለሚን ባየሁበት፣ እነ ሀውየን ባየሁበት፣ እነ ሙቃልም ባየሁበት፣ ኧረ ስንቶችን ልዘርዝራቸው እንዴ! በጣም ብዙ ብዙ ብዙ ብዙ ምርጥ ወገኖች አሉ። እኛ እኮ አንድ ነን እኮ አሁን። እናንተ አንቺ ካፊር ብለህ የሰደብሽኝ ወይንም የሰደብከኝ ለአንተ መልስ ልሰጥ ብነሳ እህቶችን ወገኖችን እነዚህ መልካም ወንድሞችን መልካም እህቶችን ይከፋብኛል። ስለዚህ ለእነሱ ሲል አንተ እንዲህ ካውርጀ ተወካለ ማለት ነው። ለማንኛውም እኔ ደህንነቴን ለመናገር ነው የመጣሁት በጣም ደህና ነኝ። ለምትጠይቁኝ ለምትጨነቁልኝ እህት ወንድሞች፣ እናቶች፣ አባቶች ብላለች እመቤት እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። አልጠፋም። አሁንም እመጣለሁ ያለውን ነገር እየተከታተልኩ አስታውቃችኋለሁ። ጦርነት ለማንም አይበጅም፣ ጦርነት ለማንም አይስጥ። በጣም መጥፎ ከባድ ነው። ግን ደግሞ ከመጣ ደግሞ እኛ እግዚአብሔር ይመስገን ደህንነታችን ተጠብቆልን በአማረ ቦታ ላይ እንዲፋ ብትን ብለን ቁጭ ብለን የሚያስፈልገንን ነገር መንግሥት እያቀረበልን እየሰጠን ነው ያለ ነው። ስለዚህ እንደ ኢራቅ እየመጣ ራ ኢራቅ አዲስ የተሾመውን ዛሬ ደብ አደረገችው። እስራኤል ሄደችና አዲስ የተሾመ እስራኤል እኮ ሀይሏ እግዚአብሔር ነው።